የልጅቷ የአባትነት ጥያቄ መመለስ አለ ያ ሰው ባይ ጎዳይ ኖሮ አያገኘኝም። ነው የማደርገው ነገር ግን በኋላ እንዳትቆጭ እንዳይከፋል ነግሬሻለሁ። አብርሃምን ቢሆን አግኝተን ስናወራውና ሚዲያ ላይ ወጥታችኋ ትበል። እኔ የሰማሁት ልክ እንዳንተ ሚዲያ ላይ ነው። ነገሩ ምን የሚሉት ነገር ነው? ወደ ሚዲያ እንደዚህ ጓደኛ እንደዚህ ወይ እንደዚህ ከዳኝ እንደዚህ አይነት ኢሹ ሚዲያ ላይ ምን ለምን ይዘሽ፣ ይሄ ነገር በትክክለኛው እንትን ተፈጥሯል ወይስ ልጅቷ የአንቺ ናት? ምክንያት አይሆንም ይሄ ምክንያት አይሆንም። ሰላም፣ ሰላም፣ እንዴት ናችሁ? ወደ ነጺህ ቤተሰቦች እኛ እግዚአብሔር ይመስገን ደህና ነን። ያው በስሱ ደህና ነን። ሳላስበው ሰላም እፈጥራለሁ ብዬ ትንሽ የማይሆን ነገር ውስጥ ገብቻለሁ። ምን መሰላችሁ፣ አይታችሁታል የነበረውን ነገር እየተፈጠረ የነበረውን ነገር አይታችሁታል። ያው ሁሉን ነገር ከስር መሰረቱ ማወቅ ይፈልጋል። ሚዲያ ላይ አልቀርብም ብሎ ረጅም ሰዓት ማለት ረጅም ሰዓት ክርክር ውስጥ ነበርን አልፈለኩትም ከሱ ጋር መከራከሩን ፈልጌ አይደለም፣ ግን ረጅም ሰዓት በቃ ሚዲያ ላይ መሆን የለበትም። አንዴ ደግሞ እዚህ ውስጥ ተጀምሯል። አንዴ እዚህ ውስጥ ከተጀመረ ለእናንተ ካሳወቀን አይቀር ያው ባለፈው እኔም ብያቸዋለሁ። ሚዲያ ላይ እንዲቀርብ አልፈለኩኝም ነበር፣ አንዴ ከመጣ አይቀር ግን እዚሁ ጋር እናስረዳ፣ እዚሁ ጋር እንጨርሰው ነገሩን ብለን እስከ ዛሬ ሲፈጠር የነበረውን ነገር ለእሱ ለማስረዳት ነው የመጣ ነው ማለት። የሚያውቃቸው ነገሮች አሉ ብዙ ብዙ የሚያውቃቸው ነገሮች አሉ አሁን እነሱን ነገሮች ደግሞ የበለጠ እንዲገባውና እንዲረዳ ለማድረግ ነው የመጣነው ከእሷም ጋር የተፈጠረውን ነገር አይታችኋል ይህን ያህል አስቤበት አልነበርም ይፈጠራል ብዬ አስቤበት አልነበርም ግን አሁን እንዴትም ሆነው እንዴትም ያው ወደ ሰላም የምንገባ ይመስለኛል እስኪ እንግዲህ በማለት ከምን እንዴት ጀምረን ጥያቄን አንተ ጥየጠየቅን ብናስረዳ ነው የሚሻለው ፐርሶናሊ፣ እኔ ወደ ነገሩ ወደዚህ ወደዚህ ወደ ሚዲያ ባይመጣ ደስ ይለኝ ነበረ። ግን ያው ሚዲያ ላይ ነው የጀመራችሁት እናንተ ስታሳውቁ ወደ ሚዲያ መታችቷል። ነገሩ በሚዲያ ነው መፍታት ያለበት የሚለው ላይ ትንሽ አምኝበታለሁ። ግን አሁን እኔ እናንተን መጠየቅ መፈልገው ሁለታችሁን መጠየቅ መፈልገው፣ መጀመሪያ አቤል በስርዓት እንድትመልስልኝ መፈልጋቸው ነገሮች አሉ በቃ ቤዚክ የምላቸው ጥያቄዎች አሉኝ እነሱን ጥያቄዎች በትክክል ምንም ሳታወናብድ ምንም ሳትል ወደዚያ ወደዚህ ሳታደርግ በትክክለኛ የተፈጠረውን ነገር ትነግረኛለህ አንደኛ ነገሩን ከመጀመሪያው ጀምሮ ለምን እንዳልነገርከኝ ትነግረኛለህ ሁለተኛ ጥያቄ ደግሞ ይህን ያህል ነገር ይህን ያህል ነገር ሲፈጠር የእሷ ፐርሰናል ላይፍ ነው ከአብርሃም ጋር ምናምን አላት እና እንደዚህ ጀምር እንደዚህ አደረገኝ ጎዳኝ ምናም የሚለው ነገር ፐርሰናል ላይፏ ነው። እሷ በራሷ መንገድ ለእኔ ታስረዳኛለች። እሱ ኢትናት ማይ ኮንሰር ግን ልጅቷን እስከ ዛሬ ድረስ እምታ ከሆነ ስለ ልጅቷ ልጅቷ ስንት አመት ነው ያልከኝ ያላችሁኝ? አራት እስከ አራት ዓመት ድረስ አላቅም ብለህ የምትል ከሆነ በምን ወይ እንዳወቅና በቃ መቼ እንዳወቅ በትክክል እንድታስረዳ እፈልጋለሁ። ፐርሶናል እሱ እኔ አሁንም እዛ ጉዳይ ውስጥ መግባት አልፈልግም። ከዚህ በፊት የነበረውም ስለ አብርሃም ምናምን እንደዚህ ወደኋላ ሂጅ ሁሉ ማውራት የምፈልገው ጉዳይ አይደለም። መከሬን ያበላኝ ጉዳይ ነው። ግን ደግሞ አሁን እኔ ያንን ሳይሆን እንድነግር የምፈልገው ልክ አንተ ሚዲያ ላይ ይሄን ነገር እንደሰማኸው እኔም ከሚዲያ ላይ ነው የሰማሁት። ይሄንን ደግሞ ቤተሰቦችም ያውቃሉ፣ እኔ ብቻ አይደለም ያውቀው ማለት እንዴት እንደሆንኩኝ ካሜራ ፊት ለፊት የተደቀነ ነው። ስለ ነገሮች የተረዳሁት አራት አመት የሆናት ትንሽ ልጅ አለች ተባልኩኝ እና ልጄ ናት ብላ መጣችልኝ። ምንም መጣቀ ከዛ በፊት ምንም የሰማው የማውቀው ነገር የለም። አመነኝ የማውቀው ነገር የለም። ቢኖር ለምን ታዲያኔ አሁን ሆም ብላችሁ ወይ ለሚዲያ ወይ ለሌላ ነገር ምናምን ከሆነ ምንድን ነው? ሟሽ እንደዚህ አይነት ጨዋታ እንደማይመቸኝ ታውቃለህ። እንዴት ነው ወይ ሟሽ? ምን ነው አሁን ከእናንተ ጋር ስመጣ ስራዬን ትቼ የፋሚሊ ኢሹ ነው ብዬ ነው የመጣሁት እኮ። እንዴት ነው አሁን አንተ ያንን እኮ አበቃ። ታሽ ተረድቻለሁ። ሲጀምርም ማቆ ጉዳይ ነው ይሄ ግን ደሞ ይወልም እዚህ ጀምሮ የዋሸኛል ራሱ ብለህ ማሰብ እንዴት ነው? ለዋሽ የምችለው ባቷሽ? ምን ኖሮ እኮ አንተ እና ሷ አብራችሁ ናችሁ። አንድ ላይ ነው የምንረዳችሁ። ለምንድን ነው አንድ ላይ የምትረዳት? ለምን በለኝ፣ ለምን አንድ ላይ እንደምንረዳችሁ። እስከ ዛሬ ይሄ ጉዳይ ሲፈጠር የአራት አመት ልጅ ተፈጥሮ ወደዚህ እንትን ካላችሁ በኋላ በጣም ብዙ ምንም ነገር እንዳልተፈጠረ አድርጋችሁ ሚዲያ ላይ ወታችሁ ምናምን የምታወሩት ነገር ምንድን ነው? ሚዲያ ላይ ወታችኋት በል። እኔ የሰማሁት ልክ እንዳንተ ሚዲያ ላይ ነው ነገሩን የሰማሁት። ሲጀምር ደግሞ ፈልጌ ኳር ሚዲያ ላይ አወጣሁት ይሄንን ጉዳይ። አሁን ይሄን ጉዳይ ከስር መሰረቱ ታውቃለህ አታውቅም? መጀመሪያ አላውቅም፣ ምንም የማውቀው ጉዳይ የለም። እሺ ተመልሶልኛል በቃ። ስለዚህ እኔ እንደዚህ ተመልሶልኛል ብቻ ብለህ እንድትይዘው ደግሞ አልፈልግም። እንደዛ እንድትቶ አልፈልግም። በስነ ስርዓት አምነህኝ ነው ብለ እንድትቀበለኝ ነው። ሲቀጥል ደሞ ቆይ ሁለተኛ ደግሞ ሲቀጥል ከሷ ጋር ምን እንድትደምረኝ አልፈልግም። እዚህ ስመጣ ከኔ ትሻላለህ ብዬ ነው ያመጣው። ነገሩ ከብዶኛል፣ አንተ መውሰድ ትችላለህ ይችላል ብዬ ነው ያመጣው። ይሄን ነገር ሳመጣው ደግሞ በቃ ወይ የከበደኝ ነገር አለ፣ አንተ ከኔ ተሻለ ነገር ስለሆነ የተሻልከን ብዬ ስላሰብኩኝ አምጥ በምታስተካክለው መንገድ አስተካክለው ብዬ ነው ያመጣው። ስለዚህ ከሷ ጋር በፍጹም እንት እንዳትለይ። ልክ እንዳንተ ነው ሚዲያ ላይ ነው ነገሩን የሰማው። ይቀጥል ደግሞ ምንም ታውቀው ነገር አላቅም፣ አልዋሽህም። በቃ በዚህ መንገድ ከተረዳኸኝ እንትን ማሽኛ ቃል ነው። ነገር ግን ያዩዋቸው ቪዲዮዎች ዲቴል እያየሁ ነበር። አንዳንድ የሆነ የደበቃችሁኝ ነገር እንዳለ ተሰማኝ። ለዛ የጠየቅኩ አቢላ፣ እኔ ቼክ ለማድረግ ነው። አሁን ነገሩን ለመፍታት ነው አይደል? ማታም አውርተንበታል ይህ ጉዳይ። ነገሩን ለመፍታት እስከተገናኘን ድረስ ከስር መሰረቱ ምታቅ ከሆነ እንድትነግረኝ ማታቅም ከሆነ አታቅም ኦኬ ምንድን ነው የሚለውን ራሷን ጠይቃታል የማስረዳቱ ያመጣችውን ነገር ቤተሰብ ላይ ያመጣችውን መዘዝ ራሷ እንዳመጣችው እራሷ እንድትፈታ እሷ ላይ ኩረት አደርጋለሁ ማለት ነው እኔ የምፈልገው ልክ እንዳንተ መታላ ከስር መሰረቱ ልክ እንዳንተ ለአንተስ በግድ ታወራላለቻ ከስር መሰረቱ ልክ እንዳንተ መስማት ነው የምፈልገው ይኸው እንግዲህ አብሬ መስማት ነው የምፈልገው የማውቀው ነገር የለኝም ማለት ነው ስለዚህ በዚህ ጉዳይ እንተማመንበት ሶ እሺ፣ እኔ እናንተ በዚህ ጉዳይ እንትን ብለና፣ አንቺ አሁን ምጠይቅሽን ጥያቄዎች እያንዳንዱን ትመልሽልኛለሽ። አንደኛ እምትመልሽልኝ ጥያቄ ልጅቷን ተይው መጀመሪያ ቤተሰብ ሰብ ቤት ከበጠበጥሽበት፣ ከአንቺ ፐርሰናል ላይፍ መጀመሪያ አንቺ ጓደኛ ይዘሽ ፐርሰናል ላይፍሽን እየኖርሽ ነው አይደለ? ምን የሚሉት ነገር ነው ወደ ሚዲያ እንደዚህ ጓደኛ እንደዚህ ወይኔ እንደዚህ ከዳኝ እንደዚህ አይነት ኢሹ ሚዲያ ላይ ምን ለምን ይዘሽ መጣሽ? እስኪ ይሄን ብቻ አስረጅኝ። ለምን እንደሆነ ይዘሽ መጣሽ? ሁለተኛው ጥያቄ ደግሞ ስለ ልጅቷ የልጅቷ የአባትነት ጥያቄ መመለስ አለበት፣ ኢሚዲት አሁኑኑ መመለስ አለበት። ምክንያቱም ልጅቷ ነፍስ እያውቀች ነው የምትሄደው አባቴ የታለ ብላ መጠየቋ አይቀርም። ስለዚህ ይህን ጥያቄ በስርዓት አንድ በአንድ ተመልሽልኛለሽ። ማን ነው አባቷ? ምንድነው፣ ምን አይነት ምንድነው ማድረግ ያለብን የሚሉትን ነገሮች እኛ ካቤል ጋር ተነጋግረን እናደርጋለን። አንቺ ግን ይሄንን ነገር በግልጽ እንድትነግር ይፈልጋል። እንዳትሽኝ ነጽ አንቺ እኔ ማለት ዛሬ አይደለም እኮ እኔ ነገሩ ሚዲያ ላይ ከወጣሁኝ በኋላ ብዙ ጊዜ ደጋግሜ ደውዬልሃለሁ። አንተ ጋር ምንም ልታነሳልኝም ልታወራኝም ፍቃደኛ አልነበር። እሱ የፈጠርሽው ችግር ነው፣ ቤተሰብ ላይ የፈጠርሽው በፈጠርሽው ችግር ምክንያት ነው ስልክ ማላነሳልሽ አ ስልክ ባለ ማንሳትማ እሷን ብቻ አይደለም የኔንስ መቻን ታነሳለ። ስለ ስንት ነገር ልነግርህ መች መች አነሳልኝ። አደምጠኛለህ አብራችሁ ሆናችሁ የሆነ ማይሆን ትርኪ ሚልኪ ቪዲዮ ለመስራት ወይም ደግሞ ሌላ ሌላ ነገር ነው ያደረጋቸው የመሰለኝ። ስለዚህ እዛው ጨርሱ ብዬ ነው ዝም ያልኳችሁ እንጂ የቤተሰብ ጉዳይ ሳያሳስበኝ ቀርቶ ምናምን ምናምን አይደለም። እሷንም እንደዚህ አይነት ኢሹ ስታመጪ፣ አላማከርሽኝም፣ አልነገርሽኝም እንዳትደውልኝ ነው ያልኳት እንጂ ሌላ ይሄ የፋሚሊ ጉዳይ ሳያሳስበኝ ቀርቶ አይደለም። ስለዚህ ይሄን ጉዳይ ታስረዳኝ ማለት በቃ ቪዲዮዎቹን አይታላ እኔ አሁን እነዚህ ሚዲያ ላይ የመጣውበት ነገር ከመጀመሪያ እስከ መጨረሻ ምንም የዋሸሁት ነገር የለም፣ እውነተኛ ነገር ነው። ይ የመጣውት በቃ ከዛ ፊት ተናግር ያለው ከአቅሜ በላይ ሲሆንብኝ ነው፣ ነገሮች ከአቅሜ በላይ ሲሆኑብኝ ነው እዛ ደረጃ ላይ የደረስኩትኝ። በሚዲያም እስከ መውጣት እስከ ማውራት የደረስኩትኝ በዛ ምክንያት ነው። ከዚያም አልፎ ደግሞ ከወጣዊም በኋላ ከዛ ቤተሰብ መሰደብ ጀመረ በእኔ ምክንያት የኔን ታውኩት የኔ ትቼው ማለት ነው። እኔ እየተሰደብኩ ነው፣ ምናም የኔን ትቼው ቤተሰብ መሰደብ ጀመረ በእኔ ምክንያት። እናቴ አባቴ እየተሰደቡ ነው። በቃ ይሄ ነገር ደወልኩለት እኔ እሱ ጋር የሁለታችንም ታላቅ ወንድማችን ነው። እሱ ጋር ደወልኩኝ ስልክ አያነሳልኝ፣ ሊያወራኝም ፍቃደኛ የለም። ጭራሽ እህትነት ሽር ያለው በቃ እህት አይደለሽም ነው ያለኝ። በዚህ መንገድ እንዴት ላወራ እችላለሁ? አንተ ምን ላስረዳት እንደዚህ አይደለም። እኔ በሰአቱ ስትደውልኝ እንደዚህ እንደዚህ ቪዲዮ መጀመሪያ መጀመሪያ ቪዲዮ አይቼ ስትደውልኝ ይሄ ነገር ምንድን ነው እየተካሄደ ያለው ስልሽ በሆነ መንገድ ልታስረጅኝ ስትሞክሪ አይ፣ እንደዚህ እንደዚህ ነው፣ ምናምን ሌላ ሌላ ወሬ ስትቀባጠሪ ነው። በቃ ምንም እንዳት ድጋሚ እንዳትደውልኝ በዚህ ኢሹ ላይ ራሴን ኢንቮልቭ ማድረግ አልፈልግም፣ ራሴን ማካተት አልፈልግም በዚህ ዙሪያ። ስለዚህ እንዳትደውልኝ አልኩሽ። ሌላ ችግር እንደተፈጠረ፣ እንደዚህ አይነት ስቃይ ውስጥ እንደነበርሽ፣ ልጅ እንዳለሽ ምናምን ግን አልነገርሽኝም በሰዓቱ። ስለዚህ ይህን ሰዓት ነግርኝ፣ አንቺን እንዴት ነው አንደርስታንድ ላደርግሽ የምችለው? እኔ ነው ስልክሽን ላነሳልሽ የምችለው? ቤተሰብ እያዋረድሽ ነው አይደለ? የቤተሰብን ውርደት ቀጢ በርቺ፣ ይበርቺ፣ እንደዚህ ነው እንደዚህ ነው፣ እውነት ይውጣ ምናምን እንድልሽ ነው የምትፈልጊው? አይደለም እኔ እኮ በዚህ መልኩ አስቤው አልነበረም። በቃ እኔ በዛን ሰዓት የሆነ የታፈነ ሰው አለ፣ እንደዛ ነበርኩኝ። ነፃነት ማገኝ ስለመሰለኝ ነው እንደዛ ያወጣሁትኝ ከዛ የሆነ ሰው በእኔ ምክንያት እንደዚህ እየነገደ ከዛ እኔ የሆን ነገር ውስጥ ታፍኘ እየኖርኩኝ ምናምን እስከመች? በቃ አሁንም በትክክል እያስረዳሽኝ እየመለስሽልኝ አይደለም። እኔ የጠየኩሽን ነገር ይሄ ነገር በትክክለኛው እንትን ተፈጥሯል ወይስ አልተፈጠረም? ልጅቷ ያንቺ ናት። ነጻነት ትልቁ ጥያቄ እኔ እንዲሆን የምፈልገው መጀመሪያ ልጅቷ ያንቺ ናት አደለችም ነው አባቱ ማን ነው እንትና ነው እንትና ነው የሚለው ላይ አሁን እኔ ትናንት የምጠረጥረው ሰው አለ ብዬሻሉ ከዛ ሁሉ በፊት ግን ያንቺ ልጅ ነች በቃ ይሄንን ብቻ ነው ማወቅ የምፈልገው ያንቺ ልጅ ከሆነች ደግሞ እንዴት እንደ እንዳላወቅን እስከ ዛሬ የት እንደወለድሻት እያንዳንዱን ንገሪኝ ያኔ በቃ ከኛ መምነቱን ምታገኘለሻት ከነገርሽን፣ ከዛ በኋላ ማ እንደሆነ እኛ በራሳችን መንገድ እናጣራለን። እኔ ኮ ሁሉንም ነገር ማለት ላቤልም ለማስረዳት ሞክር ያለውኝ። አሁንም አንተ የምትለኝ ነገር ትክክል አይደለም ማለት አንተ ራስ አልተቀበልከውም። አሁንም አሁን ራሱ አልተቀበለውም ሁሉንም ነገር። እሺ እኔ በምን መንገድ ባስረዳችሁ ነው ከኔ ጎን የምትቆሙት? በቃ እንደ እህት እንደ ወንድም እኮ ተነጋግረን ሁሉም ነገር መፍታት እንችላለን። ይሆን ነገር ልነግር ስል አንተ እዛ ሆነን በቃ ሁሉንም አባቱን ስለ ልጅቷም ስለ አባቷም ምናምን ሁሉም ልነግር ስል ሌላ ነገር ልትፈጥር ነው የሞከርከው። በቃ እገለዋለሁ አይነት ነገር ሲለኝ፣ አንቺ ከዛ በፊት ያወራሹ ምንድን ነው? ስለ ሕይወት አረን እንዲ ያወራሹ በሕይወቴ መጡብኝ አስፈራሩኝ ብለሽኛል። አላልሽኝም እኮ እስከዛሬ ለእናንተ ያልተናገሩ አላልሽኝም ብለሽኛል። ታዲያ እንዴ እና መጀመሪያ ማድረግ ያለብኝ ምንድን ነው ሰው አንቺን ፕሮቴክት ማድረግ ከሆነ የመጀመሪያው እንትን ያደነግሪክ ያንን ሰው የሆነ ነገር ልታደርግ ከሆነ ከዛ አንተም የሆነ ደረጃ ላይ ይደርስ ነው ማለት ነው። ለምንድን ነው የሚያረገው? ወንድም ነው። የተሰማውን ስሜት ተሰማው አለ። በሰዓቱ ስሜታዊ ሆኖ ሊናገር ይችላል። አንቺ ግን አረጋግተሽን ቢሆን በሌላ መንገድ ለቤተሰብ ማስረዳት ሲገባሽ ወደ ሚዲያ ወጥተሽ እንዲሆንኩኝ እንዲህ ተፈጠረ ለምንድን ነው የምትይው? አንድ የተጨበጠ ነገር አልያዝኩኝም እስካሁን ለምሳሌ በቃ ልጅ ምንም ነው ምንም በቃ የተጨበጠ ነገር የተጠየቅሽውን ብቻ ለምን በስርዓት ማትመልሺው እኮ አይ መጀመሪያው ሁላችንም እኮ መረጋጋት አለበት አሁን እናንተ እንደዚህ እንዴት ነው የምንረጋጋው መረጋጋት አንችልም በዚህ ጉዳይ በዚህ ጉዳይ መረጋጋት ማንችለው አንደኛ የአንቺ ጉዳይ ያሳስበናል ሁለተኛ የልጅቷ የአባትነት ጥያቄ መመለስ አለበት ያሳስበናል ሰው ነን አደለ ትጠይቀናለች አንቺን ብቻ አይደለም፣ እሱን ትጠይቀዋለች። ተረጋግተን የምናወራበት ነገር እንዲህ አንቺ እኮ በየጊዜው በየጊዜው ባለፈውም እንደዚህ ተረጋጉ ተረጋጉ የሚያረጋጋ ነገር ነው እየነገርሽን ያለሽ እጅሽ ላይ ያለው የሚያረጋጋ ነገር ነው። አውቃለሁ እንደ ወንድም ምናምን እኔ የማረገው ነገር ለእናንተ ትክክል እንዳልሆነ አውቃለሁ። እናንተ የሚያሰድብ ነገር እንደሆነ አውቃለሁ። እንደ ወንድም ብቻ አይደለም ከውጭ ስለሚሰማው ሰው እኔ ምንም የዋሸሁት ነገር ማረጋገጫችን ምንድን ነው? ልክ መሆንሽን ማረጋገጫችን ምንድን ነው? የመጀመሪያውን ቪዲዮ ራሱ ወደ ሚዲያ ይዤ ስመጣ እኔ ነው ጉዳዬ ሰው ከሚዲያ ጋር ስለሚያገናኘው ነው። በቃ በዛ መንገድ ብቻ ነው ሱላስ ቆሞ ምን ይችላል ብለሽ ኦኬ፣ ከሚዲያ ጋር ይገናኛል። ጥሩ ይሄ እኮ እሺ ጥሩ ያለ ከሚዲያ ጋር ይገናኛል አይደለ? ሚዲያ ጋር ከተገናኘ አዜ ፋሚሊ ቁጭ ብለን አውርተንበት ተነጋግረን ሁሉ ነገር እንትን ካለን በኋላ ሚዲያ ላይ መውጣት ካለበሽም ተነጋግረን ነው ሚዲያ ላይ መጥቶ እንጂ፣ የቤተሰቡን ክብር በሚነካ መንገድ ነገ እቺ ልጅ አባቷ ዛሬ መጣ፣ ከዛ ነገ አባታሽ ጠፍቶ ነበር ስንላት ሚዲያ ላይ ታያለች አይደለ? የሚቀመጥ ቪዲዮ ነው። አባታሽ ጠፍቶ ነበር ስንላት ምንድን ነው የምትለን? ለአባቷ ሪስፔክት የሚኖራት ይመስልሻል? የአባትነት ጥያቄዋን ቀድሞ ያልተቀበለ አባት የሚመጣ አክሴፕት የምታደርገው ይመስልሻል? ይህንን ለምን ቀድሞ እኛ እንደ ውጭ ሰው ከአራት ዓመት ምናምን በኋላ ነው ይህን ታሪክ መስማት ያለብ አንተውን እንደ አዲስ እየጠየከኝ ነው። አዎ በቃ አሁን ደስተኛ አይደለሁ እንደ አዲስ ቪዲዮዎችን እያየሁ ነው። እንደ አዲስ የሚጠይቅሽ መልስ አልመለሽለት። መጀመሪያም የጣመኝ ነገር የለም። እኔ እኮ ዝም ብዬ ከዚህ በፊት እንደምረዳሽ ተረድቼ ለማለፍ ነበረ። ይሄ የሚታለፍ ጉዳይ አይደለም። ትልቅ ጉዳይ እኮ ነው፣ እጅግ በጣም ትልቅ ጉዳይ። አምነህ እኮ ሰላማዊ ኑሮ እየኖርን ነበር። እኔ እናንተ በዚህ ጉዳይ በዚህ እሱ ከህይወቱ አስወጣን ከዛ በኋላ ነገሩን ምናምን ቋጭተን እናንተ ደስተኛውን እየኖር ጉዳይ በዚህ ጉዳይ ሳይመጣ በፊት ሳይመጣ በፊትማ፣ በእያንዳንዱ ጉዳይ አብሬሽ ሆናለሁ። ይሄኛውን ጉዳይ አሁንም ጠይቅሻለሁ። ገና ማረግ ያለብን ነገር ተነጋግረን እናደርጋለን። አንቺ ግን ለምትጠየቂው ጥያቄ ትክክለኛ መልስ ብትሰጪ ነው የሚሻለሽ። ምክንያቱም ያንቺ ጉዳይ ያንቺ ጉዳይ በተዘዋዋሪ ያስጨንቀናል አደለ በዛም ማለ በዚህ ያስጨንቀናል፣ የሚያስጨንቀን ነገር ነው ያንቺ ጉዳይ። ስለዚህ የአንቺ ጉዳይ የሚያስጨንቀን ሰው የሚያስጨንቀን ከሆነ የሚያስጨንቀን ሰዎች ከሆነን እኛ ለምንድነው ስለአንቺ ስለ ስላንቺ በደምብ ግልጽ አድርገሽ ማትነግሪኝ? ተይ እኔ አልሰማም ያልኩበትን ስለእናንተ ጉዳይ ምናምን ያልኩበትን ምክንያት አብዛኛው ሰው ይረዳኛል ብዬ አስባለሁ። በኔ ዙሪያ ያሉ ሰዎች ቪዲዮውን ሲልኩልኝ፣ የተቆረጠ ቪዲዮ ሲልኩልኝ፣ እንደዚህ እህት እንደዚህ እንደዚህ ሲሉኝ፣ የሰጧቸው ምላሽ አለ፣ በራሴ መንገድ የሰጧቸው ምላሽ አለ ያንን ነገር ለራሴ ምላሽ ሰጥቼ ያለፍኩባቸውን ነገሮች እናንተንም እንዳትደውሉልኝ እንዳታናግሩኝ ያልኩበት ምክንያት የራሴ ምክንያት አለኝ። ምክንያቱም እኔ በዚህን ያህል ልክ ቤተሰብ ታዋርዳላችሁ ብዬ አላስብኩም። አረ ታዋርጃለሽ እያልክ አውራ አቤል። ቆይ እኮ ለምንድ ነው እንደዛ እያልክ የምታወረው? እኔ እናንተ እናወራለን እኮ ታዲያ። ስለዚህ አሁንም አንደበት የሚወጣውን ነገር ከእኔ ውጭ አድርገው ቅድም ተማመንን እኮ። በቃ ከእኔ ውጭ አድርገው አውረው አቤል። ቀድመ ነው ይህን ጉዳይ የሰማኸው። ስለዚህ ከእሷ ለይቼ አላይህም። እኔ እኮ ቅድም ነገርኩ ሚዲያ ላይ ነው የሰማሁት ይሄን ነገር አንደኛ። ይሄንን እምቀበልህ ነገሩን ከስር መሠረቱ አጥርቼ የልጅቷንም አባት አግኝተን ስናወራው እሷም እንደዚህ ሆንኩ እንደዚህ ምትለውን ነገር ተገናኝተን አብርሃምንም ቢሆን አግኝተን ስናወራውና በግልጽ ይሄ ነገር ሲፈታ ያኔ ያንተን ንጹህነት አረጋግጣለሁ። ሌላው ደግሞ ይኸውልሽ ቪዲዮዎች ላይ እያየው ነበረ። እንደዚህ ያስፈራራኛል፣ እንደዚህ ያደርጉኛል፣ እንደዚህ እንደዚህ እያልሽ ነው አደለ? ማንም ቢሆን ሊያስፈራራሽ አይችልም። እውነት ከያዝሽ ያለሽ ነገር፣ አንቺ እርግጠኛ ከሆንሽ ባወራሽው ነገር፣ በተናገርሽው ነገር ኤቭሪቲንግ ደረሰብኝ ባልሽው ነገር እውነት እውነት ከሆነ ማንም ሰው ሊያስፈራራሽ አይችልም። ለዚህ ምንም ሳትፈሪ መናገር ያለብሽን ነገር ለእኔም ላቤልም መናገር ትችያለሽ። እኛ ሁለታችን ተነጋግረን የምናደርገውን እናደርጋለን። እሺ አሁን ማለት አንቺ ውሸተኛ ነሽ እያላችሁ ነው ያላችሁት? ይሄ ሁሉ ህዝብ ይሄንን ነገር ከመጀመሪያ ጀምሮ ስመጣ ትክክለኛውን ነገር እውነታውን ነበር እያወጣ ነበር። ያ ደግሞ እኔ እውነተኛ መሆኔን የሚያመላክት ብዙ ነገሮች አሉ። የሆነ ሰው ይሄን እንደዚህ እንደዚህ ጎዳኝ ብዬ ተናገርኩኝ። ያ ሰው ባይ ጎዳኝ ኖሮ አያገኘኝም ነበር። ማለት ብዙ ብዙ ነገሮችን አድርጌያለሁ። እኔ እውነተኝነት የሚመሰክሩ ነገሮችን አይቻለሁ። ማለት አይታችኋል እናንተም አሁን ደግሞ ይሄ ሁሉ ሰው እያየሁ እየተመለከተ እናንተም ጭምር አንቺ አን ነገር አድምጪ። እዚህ ራሱ መተሽ ነበር አለ በመሀል፣ እዚህ መተሽ ለምንድን ነው ሳታገኘኝ የሄድሽ? ሁኔም ለምንድን ነው ያልደወልሽ? ስልክ እኮ ዘግተሀል። ብዘጋ በሌላ ስልክ አትደውይም? ስልክ አያነሳልኝም እኮ አታወራኝም። ምክንያት አይሆንም፣ ይሄ ምክንያት አይሆንም። እዚህ መተሽ ሳታገኘኝ የሄድሽበት ምክንያት እሱ ሌላ ጥያቄ ነው። እንደገና አሁንም አንቺ የማይሆን ነገር ነው። በቃ ሆን ብለሽ ወይ ቤተሰብ ቤተሰብ ለመጉዳት ነው የተነሳሽው ይሄ በዚህ ልክ እናንተ እንደዚህ ካላችሁ ሌላ ሰው ምንድን ነው የሚለኝ? የሆነ ሰው እኮ ትንሽ እምነት የሆነ ሰው ላይ ትንሽ እምነት ስታሳድሩ ነው ለእናንተ ሊታመንም ሊነግራችሁ የሚችለው። እነሱ ግን እኔን ኢግኖር እያደረጉኝ እውነታውን እውነቱን ተናገር ይሉኛል። እሺ፣ በምን መንገድ ነው ሊነግራችሁ የሚችለው? እሺ፣ ማለት አንቺ አሁን ወደ ቀድሞ ነገር እየተመለስሽ ነው። እኔ ደግሞ ከአንቺ መስማት የምፈልገው ከዚህ በፊት ስላሳለፍሽው ነገር ስለተጎዳሽበት ነገር አይደለም። እያንዳንዱን ጠንቅቄ አውቃለሁኝ ስለ አለፈው ነገር ሁሉም ነገር ገብቶኛል በቃ ተረድቼሽ ከጎንሽ ነበርኩኝ አሁን ውሸታም ተባልኩኝ እንደዚህ ተባልኩ ብለሽ የምትዘባርቂው ነገር ምንም አቤላ እሷ ይኸውልህ እንዳለ ቤተሰቡን ማወዛገብ ነው የያዘችው አይደለ አሁን እንደተረዳኋት ከሆነ ቤተሰቡን እንዳለ ማወዛገብ ነው የያዘችው ስለዚህ ምንድን ተወው አንተ እኔ በራሴ መንገድ ሁሉንም ነገር አጣርቼ ምን እደርስበታለሁ ይሄን እኔ ቪዲዮቹን ዲቴል አያለሁ አይደለ ከነዛ ካዩዋቸው ቪዲዮ ውስጥ ፍንጭ ወስጄ ያለውን ነገር በራሴ መንገድ ደርሼበት ለምወስደው እርምጃ ወይ ለማደርገው ነገር ግን ኋላ እንዳትቆጭ እንዳይከፋሽ ነግሬሻለሁ። ለነገሩ ከዚህ በላይ ምን ቤተሰብ አዋርደሽ ከዚህ በላይ እንትን ካልሽ በኋላ ምን ምን እንዳይሆን ነው መፈራው? ስለዚህ ማትናገሪ ከሆነ በግልጽ ማትናገሪ ከሆነ በራሴ መንገድ እጨርሷለሁ ይሄን ጉዳይ ማከማ ይበልጣ የትኛው ልምረጥ ለካስ ሞት ይሻላል ህሊና ከመሸጥ